በተለያዩ መስኮች መሰማራት ለሚፈልጉ ባለሀብቶች ምቹ ሁኔታዎችን ለመፍጠር ድጋፍና ክትትል እየተደረገ መሆኑን የደብረ ብርሃን ከተማ አስተዳደር አስታወቀ። መሬት የተረከቡ ባለሀብቶችን ወደ ግንባታ ስራ ለማስገባት የሚያስችሉ ስራዎችም ተሰርተዋል ተብሏል። ስንታየ ኃይሉ በደብረ ብርሃን ከተማ ባለሀብቶች ገብተው እንዲያለሙ የተለያዩ እንቅስቃሴዎች በመደረጋቸው በርካታ አልሚዎች ወደ ከተማዋ መግባታቸውን የከተማ አስተዳደሩ አስታውቋል። ባለሀብቶች ወደ ከተማዋ ከገቡ በኋላ ችግሮች እንዳይገጥሟቸው የተለያዩ ድጋፍና ክትትሎች እንደሚደረጉ ነው የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ብሸት የተናገሩት። እንግዲህ በ2017 በጀት ዓመት እንኳን ኢትዮጵያ ታምርት ንቅናቄ ይዘን በስድስት ወሩ ወደ 17 የሚሆኑ ፋብሪካዎች ወደ ምርት የተሸጋገሩበት ሂደት ነው ያለው ሌሎች ደግሞ የግንባታቸውን አጠናቀው ወደ ግንባታቸውን አጠናቀው ወደ ማሽነሪ የማስገባት ሂደት ላይ ነው የሚገኙት። ስለዚህ አንዱ ያየ ነው። በተለይ የተፈጠሩ ምቹ ሁኔታዎች ለኢንቨስትመንት ፍሰቱ አመቺ መሆናቸውን ያየንበት ሁኔታ ነው ያለው። ወደ ከተማዋ የሚገቡ ባለሀብቶች ድጋፍና ክትትል እየተደረገላቸው ወደ ስራ ባልገቡት ላይ ጥብቅ ክትትል በማድረግ ላይ መሆናቸውንም አቶ በድሉ ተናግረዋል። በአጠቃላይ ኢንዱስትሪውን በተመለከተ ባለሀብቶች በየጊዜው የሚገጥማቸውን ችግሮች በጋራ በቅንጅት እየፈታን የምንሄድበት አሰራር ስለሆነ አሁን ባለው ደረጃ ማምረት የሚጠበቅባቸው ወደ ማምረት ግንባታቸውን ያጠቀናቀቁ ወደ ማምረት እንዲሸጋገሩ፣ እንዲሁም ደግሞ መሬት የተረከቡ ወደ ግንባታ እንዲሸጋገሩ። ጥብቅ ክትትል እየተደረገ ነው ያለው። ወደ ከተማ ለሚገቡ ባለ ሀብቶች ድጋፍና ክትትል እየተደረገ ቢሆንም ፈጥነው ወደ ግንባታ ስራ ያለ መግባት ቦታ አጥረው መቀመጥ እየተስተዋለ በመሆኑ ድጋፍና ክትትል ከተደረገላቸው በኋላ ወደ ስራ በማይገቡት ላይ እርምጃ እየተወሰደ መሆኑን የደብረ ብርሃን ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ብርሃን ገብረ ህይወት ተናግረዋል። በውላቸው መሰረት ወደ ስራ ያልገቡ ኢንዱስትሪዎችን የመጀመሪያው ጉዳይ ምን ችግር አጋጠማቸው የሚለውን ችግሮቹን ለመፍታት ከባለድርሻ አካላት ጋር በእያንዳንዱ ለቅመን ይዘናል። እነዛን ችግሮች ፈተንላቸው የሊዝ ውለት አልፎባቸው ግን ደግሞ ችግሩ ተፈቶላቸው የግንባታ ማሻሻያ ያደረጉ አሉ። ግን በተደጋጋሚ ድጋፍ ተደርጎላቸው ወደ ስራ ያልገቡ ኢንዱስትሪዎችን ደግሞ አሰራርና መመሪያው መሰረት አድርገን ባለፉት ስድስት ወራት ወደ ሰባ ስምንት የሚሆኑ የመጨረሻ ማስጠንቀቂያ ያሰጠናል። ስምንት የሚሆኑ ወደ መሬት ባንክ እንዲያስገቡ አድርገናል። ስለዚህ አሁን ቀጣይ የተሻለ ስምሪት አድርገን በነዛ ማስጠንቀቂያ የሰጠናቸው ለውጥ የማያመጡ ከሆነ ወደ መሪ ባንክ የሚገባበት ሁኔታዎች አሉ ማለት ነው። ወደ ስራ ባልገቡት ባለሀብቶች ላይ በቀጣይም በየደረጃው እርምጃ እንደሚወሰድም ተጠቁሟል።